አሰላሙ ዓለይኩም፣ ይህንን አህባሽ ሰምተነው እንመለስ። ሰው ከሞተ በኋላ አይጠቅምም ይባሉ አባባል ውድቅ ነው። ሸሪዓ አይቀበለውም። ኢስላም ይህን አስተሳሰብ አይቀበለውም። ተመልከቱ። ይህ ንግግሩ ከዚህ በፊት ሰምተነው ብዙም ቦታ ሳንሰጠው ያሳለፍነው ላ ነገር ግን ሲቆመ ብለን እንዲህ የሞተ ሰው አይጠቅምም አይባልም አይሰማም አይባልም ሲል ወደ ምን የተጣራ ያለው ያየናስ ሰዎች አይገባንም። እ እነዚህ ሰዎች አህባሾች ወዴት ነው የተጣሩ ያሉት ይግባን እንጂ ምንድነው? ይዘው የመጡት ከጀርባቸው አቂዳቸው ይግባን እንጂ የሞተ ሰው አይጠቅምም ማለት ማሳማ ማለት አይቻልም እያለ ምን ማለት ነው? ታዲያ ምን እያለ እያሉ እየተከራከረነው እኛን ሙስሊሙን ምን እያሉ እየተከራከሩ ነው? አህባሾች ወላሂ ወላሂ ነው የሚላችሁት እነዚህ ሰዎች እኮ እስልምናችንን ሊነጥቁን ዲናችንን ሊነጥቁን ባዕድ እምነት ወደ እስልምና ሊያስገቡ የመጡ ሰዎች ናቸው። አማይማና ኮፍያ ያኒ ወይ ደግሞ የሆነ አረብኛ ስለቀረ ስላነብብ አይደለም ተመልከቱ፣ ምን እንደሚል አጡ ሰው ከሞተ በኋላ አይጠቅምም የሚባለው አባባል ውድቅ ነው፣ ሸሪዓ አይቀበለው። ኢስላም ይህን አስተሳሰብ አይቀበለው። የሞተ ሰው ታዲያ ስለዚህ የሞተ ሰው ይጠቅማል። ወደ መቶ ስኒ በጣም ነው። በነገራችን ላይ እኛ ያወገዝን ያለ ነው፣ ወደ አላህ ያቀርቡናል። እነዚህ ሰው ወደ አላህ ያቀርቡናል የምትሉት ነገር አቁሙ ነው እያልን ያለ ነው። ወደ አላህ የምንቀረብበት መንገድ አላህና መልዕክተኛው አስምረውልናል። ይሄንን አቁሙ ነው የምንለው። ይሄ ቢድዓ ነው፣ ወደ ሽርክ የሚያቀርብ ይሆን ከባድ ኸጢር የሆነ መንገድ ነው ነው የምንላቸው፣ እንጂማ የሞተ ሰው ይጠቅማል የሚለው የሞተ ሰው ልጅ ይሰጠኛል የሞተ ሰው ያኒ ማለት ነው ይጠቅመኛል፣ የሞተ ሰው ዝናብ ያዘንባለው፣ የሞተ ሰው ማህ ልጅ ለመሃል ልጅ ይሰጣል፣ የሞተ ሰው ሪዝቅ ይሰጠኛል የሚል ሰውም፣ ይህ ሰው እኮ ሙስሊም አይደለም። ምክንያቱም እያመለከ ያለው የሞተን ሰው ነው እንጂ አላህን አይደለም። ሬሳን ነው፣ ሐጽም ነው እያመለከ ያለው እንጂ አላህን አይደለም። ልክ እነ አቡ ጀህል እነ አቡ ለሀብ በፊት ጣዖት ሲያመልኩ እንደነበረ፣ ይሄም ዛሬ የሞተ ሰው እያመለከ ነው። እኛ ይሄን አይደለም እያወገዝን ያለ ይሄማ ግልጽ የተወገዘ ነገር ነው ማለት ነው በቁርአን ነገር ግን እያወገዝን ያለ ነው ወደ አላህ ያቀርቡናል እያላችሁ ድንበር የምታልፉባቸው ነገር አቁሙ ነው እያልን ያለ። ለዚህም ማምታቻ ብለው ብዙም የሚመጧቸው ነገሮች አሉ። ተመልክ፣ ሙሳ አለይሂ ሰላም እኮ ጠቅመዋል ከሞተ በኋላ። ሹፍ፣ ይኸው ሕዝቡ ላይ ሲጫወቱ ሱብሓነከ ረቢ። ይሄ ሁሉ የሚታገሉት ለምንድን ነው? ከአላህ ውጪ ያለን አካል መለመን ይፈቀዳል ብለው ማለት ነው። ካላህ ውጪ ያለን አካል ይጠቅማል፣ የሞተ ይጠቅማል ብለው የሙሳን ተመልክ፣ ተመልክ፣ ሙሳ ሰላት ያስቀነሱ ያኔ በአላህ ፈቃድ ሐይ ነበሩ ከነቢዩ አለይሂ ሰላቱ ሰላም ጋር ግንባር ለግንባር ተገናኝተዋል። ግልጽ አይደል? ይሄ የአላህ ተአምር የታየበት ሁለተኛ አያቸው። ግንባር ለግንባር ተገናኝተዋል። እያናገሯቸው ነው ነቢዩ ዐለይሂ ሰላቱ ሰላም እንጂ ሬሳው ላይ ሄዱ አይደለም። ያ ሙሳ ብለውት አይደለም። ልክ ዛሬ አንተ እንደምትለው መደድ ያ ሙሳ ብለውት አይደለም። ልክ አንተ እንደምትለው እርዳታህን ሙሳ እርዳኝ ብለውት አይደለም። ራሱ ሙሳ ነው ምናዘዝህ ሂጅ ናቸው ሃምሳ ሰላት ሂድ ያስቀንስ ምክር ነው የሰጡት አንደኛ ይህ ከዚያ ሙሳ ነቢ ዐለይሂ ሰላቱ ሰላም ወደ ላይ ወጡ። ወዴት ከዐርሽ ወደ ዐርሽ ወደ ላይ ማለት ነው። ስለዚህ አላህ የት ነው? ከዐርሽ ወይ ሊያስቀንስ ወዴት ነው የሄዱት? ወደ ላይ ነው እንጂ እዛው አይደለም እንትን ያሉት

የሞቱ እኮ ናቸው እያለ ነው አላህ። ዛሬ የሞተ ሰው ይጠቅማል? የሞተ ሰው እንደዚህ። ሱብሓነከ ረቢ። ልንነቃ ይገባል። እነ ሰዎች ወሬት እየጠሩ እንዳሉ ልናውቅ ይገባል። ወላሁ አለም። አሰላሙ አለይኩም ረመቱላ